ሰላም የተወደዳችሁ የጋሞ ቴሌቪዥን የአንድ አፍታ ዝግጅት ተከታታዮች በያላችሁበት እንደምን ሰንብታችኋል? እንደተለመደው ዛሬም አንዳንድ ጥያቄዎችን ለመዝናኛና ለማስተማሪያ የሚሆኑ ሀሳብ አስተያየቶችን ይዘን ወጥተናል። እንግዲህ ሰዎችን እየጠየቅን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እሺ፣ እናመሰግናለን ፈቃደኛ ስለሆናችሁ አብራችሁንም ስላላችሁ። እስኪ እንታወቅ። እሱ ታረቀ ይባላሉ ሰለሞን እኔ ወንዲ ክራው መንግስት እባላለሁ። እሺ። ምን ተሰነሉ ቋስ እባላለሁ። አት ተስፋው እንድሪያስ እባላለሁ። ፍቱን አያሌው አብነት ክቴ ነው እባላለሁ። እሺ፣ እንግዲህ አንዳንድ አንድ የመዝናኛ ጥያቄዎችን እንጠያየቃለን። ግን ለመግቢያ እንዲሆንን ጥቅምት ወር ላይ እንገኛለን። አረ እንዴት ነው አየሩ አርባ ምንጭ ላይ? ያው አርባ ምንጭ አየሩ በጣም ቀዝቅዟል። ሌላው ቦታ ክረምቱ አልፎ ወደ ጸሐይ የሄዱ ያሉበት ጊዜ ነው። እኛ ጋር ግን ብርዱ ዝናቡ በጣም ተፋፍሞ መጣል በርትታል በጣም አንተስ? በጣም ከባድ ነው። አትመስሉም፣ አይነቱ የሞቃችሁ ነው የምትመስሉት እናንተ በቲሸርትን ያላችሁት ምናምን። የአርባ ምንጭ ልጅ ያው ቆዳው ድርብ ነው፣ ሳይወጣጠር አይዞርም። በዚህ ብርድ ራሱ ሀፍ ለብሰን እየዞርን ነው። ግን አየሩ እንደምታዩት ነው። አሁን ጥቅምት ወር ላይ እንገኛለን አይደለ? ይሄ ወቅት ምን ያው ኢትዮጵያ የተለያዩ ወቅቶች አሉ አይደለ? ወቅት መጠሪያ ያለ አሁን የምንገኝበት ወቅት ምን ይባላል? እ ምን ወቅቶች አሉ አይደለ? ጥቅምት ያው ክረምቱን ሸኝተን ወደ በጋው የምንጀምርበት ጅማሬ ጅማሪ ነው። ያው በጥቅምት ያው በጣም ብርዱ በጣም የሚበረታበት ጊዜ ነው። ለጥቅምት አንድ አጥንት የሚባል ነገር አለ። አጥንቱ ምናምን የሚጋጥበት ጊዜ ላይ ነው ያለ ነው አሁን ሾርባው ምኑ ምንም በደንብ የምናገኝበት ጊዜ ነው፣ ወሳኝ ጊዜ ነው። ኢትዮጵያ ላይ ይሄ ወቅት የመጸው ወቅት ተብሎ ነው የሚታወቀው፣ እና በዚህ ወቅት አየሩ ቀዝቀዝ የሚልበት እንዳልከው በደንብ አጥንት ውስጥ ሰርስሮ የሚገባ አይነት ብርድ ያለበት ነው። እና እንዳልከው ጥቅምት አንድ አጥንት የሚባል አባባል አለን። እና ምንድን ነው ይሄ በጥቅምት አንድ አጥንት ማለት ምንድን ነው? ለምንድን ነው የሚባለው? ያው በጥቅምት አንድ አጥንት የተባለው እንትኑን ቅዝቃዜው ያን ያህል በጣም ከባድ ስለሆነ ሰው ያው ከአጥንት ጋርኛ ጋር እንግዲህ ከስጋ ጋር የተያያዘ ነገር አለ አይደለ? አጥንቱን በመጋጥና በአጥንት ነገሮች ላይ ብርዱን ያው እንድንቋቋም በጥቅምት አንድ አጥንት ተብሎ አጥንቱን እየጋጠን እየበላን እንድንቋቋም የተነገረ ነገር ይመስለኛል።

ሲባል ነው። ደስ የተውጦበት ገህ ትንሽ ይበርዳል። ቀዝቀዝ ያለ ነው። አርባ ምንጭ ላይ እንደዚህ አይነት አየር አልተለመደም። ሙቀት ነው የለም ነው። ስለዚህ የዘንድሮ የጥቅምት አየር አርባ ምንጭ ላይ ጠንከር ያለ ነው ማለት ነው። ግን ከዚህ ጋር ተያይዞ በጥቅምት አንድ አጥንት የሚባል ሀገርኛ አባባል አለ፣ ነው ሰምታችሁ ታውቃላችሁ? በእውነት በጥቅምት አንድ አጥንት ሰምቻ አቃለሁ ግን ትርጉሙን አላውቅም። ሞከራ እኔ ከትርጉሙ ነው ጉዳይ በጥቅምት አንድ አጥንት ለምን እንደሚባለው እንጃ። ብርድ ስለሆነ መሰለኝ። አጥንት ተወዳለህ አንተ አ ስለዚህ፣ ይጠላል ስለዚህ የብርድ ወቅት ላይ አጥንት እንዴት ነው አንተና አጥንት ከተገኘ ከተገኘ በጥቅምት አንድ አጥንት ትርጉሙ ግልጽ አይደለም። አሁን ባልሹ መሰረት እንደምረዳው ያው ብርን በወቅት እንደሆነ መጠን አጥንት መመገቡ ብሩን እንድንችለው ያደርጋ ነው ማለት ነው እንግዲህ በኢትዮጵያ የተለያዩ ወቅቶች አሉ አይደለም። አሁን ያለንበት ወቅት ምን ተብሎ ይጠራል? መኸር መኸር ነው እርግጠኛ ነው። ጸደይ፣ ጸደይ፣ መኸር እኔ ደግሞ አንዱ ልበል እና የተለያየ ሶስት ይሁን ፍካት ስለሚሄድ ጸደይ መስለኝ አይደል? ጸደይ መጸው ነው የሚባለው መሰለኝ አይደል? መጸው ለምንድን ነው? ጥቅምት ወር ምን ይመስላል ማለት አሁን ለምሳሌ ያህል የክረምት ጊዜ አለ አይደለ? ክረምት ላይ ይሄ ሐምሌ ነሐሴ አካባቢ ውሃ ሙላት አለ፣ ጎርፍ አለ፣ ድፍርስሀ እናያለን፣ የተለያዩ ነገሮችን እናያለን። ከዛ ደግሞ ይሄ ጥቅምት መጸው የሚባለው ወቅት ላይ ነው እና በዚህ ወቅት ደግሞ የአየር ለውጥ አለ። ከክረምቱ ወደ በጋ የምንሸጋገርበት ነው። ተያይዞ ብዙ ነገሮች ይታያሉ። ምን አይነት ነገሮች አሉ? ያው ክረምቱ ያለፈ ሲመጣ ያው ጎርፉም ይቀንሳል፣ እንዲሁም ደግሞ ብርዱም የቀነሰ ይመጣል። ያው ብርሃንና ፍካት እንዲሁም ደግሞ ሁላችንም ተስፋ እናደርጋለን። መስከረም ተያይዞ በስራችንም የተሻለ ነገር ለማግኘት ተማሪውም ደግሞ ወደ ትምህርቱ መግባት የተሻለ ደረጃ ላይ ለመድረስ ይጥራልና፣ እንግዲህ ያው የተሻለ ነገሮችን የምናይባት ዘመን ነው ብዬ ነው የማስበው። ያው ክረምቱ አልቆ ጥሩ ጥሩ ነገሮችን ለአዲሱ አመት የምንመኝበት እኛም ደግሞ በተሻለ መንፈስ ወደ ስራ የምንገባበት ነው። ስለዚህ አሁን ጥቅምት ላይ ነን። ጥቅምትም ያው ከመስከረም ተከትሎ ስለሆነ ተመሳሳይ መንፈስ አለው ማለት ነው። ደስ የሚል አዲስ መንፈስ ነው። አየሩ እንደምትመለከች በጣም ያምራል። ያው መቼም ከተማችን እንደሚታወቀው ሙቃታማ ነው፣ ግን አልፎ አልፎ እንደዚህም ደግሞ ያስፈልጋል። በተለይ ደግሞ ለባለትዳሮች ተስማሚ ነው ብዬ ያስባል። አይ ደስ የሚል አየር ነው። አሁን በጣም ደስ ይላል። ከሙቀት ይሻላል። አየሩ በጣም አሪፍ ነው። እኛ ተመሽቶናል። ያው የአርባ ምንጭ አየር ሲባል ብዙ ጊዜ ሙቀት ቦቃታማ እንደሆነ የሚታወቀው እንደዚህ ደግሞ አንዳንድ ወቅቱን ጠብቆ የሚመጡ ቅዝቃዜዎች በጣም ነው የሚያቸው። ግን አሁን አንተ ቅዝቃዜ እየተሰማህ ነው? በጣም እየተሰማኝ ነው፣ ግን ያው አትመስልም፣ ግን አይደል? አለባበሱ እናንተ። እሺ እንግዲህ አሁን ጥቅምት ወር ላይ እንገኛለን አይደለም? ጥቅምት ወር ላይ እንደመገኘታችን ይሄ ይሄ ወቅት ምን ተብሎ ይጠራል? ወቅቶች አሉ፣ በኢትዮጵያ የተለያዩ ወቅቶች አሉ። ይሄ አሁን ያለንበት መስከረምን ጨርሰን ሁን ብዙ ጊዜ የተለመደው ከመስቀል ኋላ በጋው ነው፣ መፀሐይ የምትወጣበት ጊዜ ነው። ግን አሁን ደግሞ ባለው ወይዘር በጣም ተመሽቶናል። ኛ ከክረምት እንደ መሸጋገራችን ወደ በጋው እየተቃረብኑ ነው። በእርግጥም ግን ደግሞ የመጽው ወቅት ተብሎ ይገለጻል አይደለም የተለያዩ ወቅቶች አሉ፣ እንደ ወቅት ማለት ነው ክረምትና በጋ እንዳጠቃላይ ነው እንደ እንዳጠቃላይ የትም ሀገር አለ። እኛ ሀገር ግን ኢትዮጵያ ላይ አራት ወቅቶች አሉ። ከዛ ውስጥ አንዱ መጸው ነው፣ አሁን ያለንበት ወቅት ማለት ነው። እንደው ይሄን አየር ስንመለከተው ጥቅምት ወርም ሲሆን በጥቅምት አንድ አጥንት የሚባል አባባል አለ አይደል? ሰምታችሁ ታውቃላችሁ። ለምን ይመስላል? እኔም አላውቀውም። ጥቅምት አንድ አጥንት ያስፈልጋል። ምክንያቱ ምክንያቱ ከተዳር ከምናምን አኳየ መስለኝ፣ ያላገባም ይግባ ትዳር ላይ ያለን አቋም በጣም ነው ማደንቅልስ። እስካሁን ከትዳር አለታ አዲስ ማለት ስለሆነ ነው በጣም ደስ ይላል። ስለዚህ እንዴት ነው ሙሽርነት? ሙሽርነት ያምራል፣ ደስ ይላል። የቆንጂዬ ልጅ አባት ነኝ ገና የገባውበት ስለሆነ ተመችቶኛል። አሪፍ። ስለዚህ ላላገቡት ግቡበት፣ አግቡ። እሺ፣ መልካም። በጥቅምት አንድ አጥንት እንግዲህ የሚባለው በአብዛኛው ጥቅምት ወር ቀዝቃዛ የሆነ አየር ጸባይ የምናስተናግድበት ነው ዝናብ ቢሆንም ባይሆንም አጥንትን የሚነካ አይነት የሚባል አየር ያስተናግዳል። በጣም ቅዝቃዜ ይሰማናል እና እንደ አብዛኛው ኢትዮጵያ ነው። ስለዚህ ከዛ አንጻር ቅዝቃዜውን ለመከላከል ደግሞ የተለያዩ ሙቀት ነገሮች ያስፈልጉናል አይደል? መብላት ያስፈልጋል፣ መጠጣት ያስፈልጋል። አጥንት ሲባል ደግሞ አብዛኛው ቅቅል አለ አይደል? ከዛ ከዛ ጋር ተያይዞ እንደ አባባል በሾርባም በጥብስም። ስለዚህ በተለያየ መልኩ አጥንት እናገኛለን እና ከዛ ጋር ተያይዞ በጥቅምት አንድ አጥንት ይባላል። ጥሩ እንግዲህ ያው አርባ ምንጭ ላይ የተለያዩ የልማት ስራዎች እየተተገበሩ ይገኛሉና ከዛ ውስጥ አንዱ ማን ነው? ስቴዲየማችን በምን በምን እየደገፍክ ነው አንተ? ያው አንዳንድ አንድ በሐሳብ በሶሻል ሚዲያ በፕሮሞሽንም ሊሆን ይችላል እንዲሁም ደግሞ በ61 11 ላይ ገንዘብ በመላክም ያው አቅማችን የተወጣ የተወጣን እንገኛለን። አንተ አሁን 61 11 ለ ደግፋል ለና ይኮ ነው በእውነት ደግፈናል ያ ስቴዲየም አለም አቀፍ ኢንተርናሽናል ስቴዲየም አለን። ስቴዲየማችንን ደግሞ በብዙ መንገድ ነው የምንደግፈው። እንደ መንግስት ሰራተኛነታችን የወር ደመወዛችን ለስቴዲየማችን ሰጥተናል። ከዛ ውጭ ደግሞ በየቀበሌያችን ሁላችንም በአንድ ቤተሰብ አንድ ሽብር ስቴዲየማችን እየለገስ ነው። ወይም ደግሞ በቂ አይደለም፣ በ61 11 ላይ ኦኬ በማለት በቀን ከአንድ ብር ጀምሮ የራሳችንን ድጋፍ እናደርጋለን። ስቴዲየሙ ይኛ ነው። ስለዚህ የአርባ ምንጭ አለም አቀፍ ስቴዲየም የመደገፊያ አጭር የጽሁፍ መልእክት የምንልክበት ቁጥር ስንት ነው ማለት ነው? 61 11

ስቴዲየም፣ ገበታ ለሀገር፣ ኮሪደር ልማቱ እንደምትመለከችው ከተማችን ውስጥ የተለያዩ ቦታ ላይ የተሰራ ያለ ያለ አለ። ሲቀጥል አርባ ሁለት ደሬዎች ያለ እዛ መንገድ ምንጭ ጫካዎች ውስጥ እየተሰሩ ያሉ ውብውብ አዳራሾች፣ የስብሰባ አዳራሾች፣ መዝናኛ ቦታዎች አሉ እና የተለያዩ ቦታዎች አሉ። በቃ መልካም እንግዲህ። ሌላ ነው የምትጨምረው? ሌላ ያው ዘንድሮ በተለይ በተለየ ሁኔታ ነው እየተሰራ ያለው። የአርባሚሽ ከተማ ላይ ያለው እንቅስቃሴዎች ካለው የከተማው ሕዝብ ከአመራሩ ጋር ያለው ጥምረት በጣም ደስ የሚል ነው። ይህን ተያይዞም እንደተባለው የአርባሚሽ ከተማ የኮሪደር ልማት ቀድሞ በተሻለ ሁኔታ ዲዛይኑን እያሻሻሉ እንዲሁም በተሻለ ሁኔታ እየተሰራ ነው። የወንዝ ዳር ፕሮጀክቶች አሉ ትልልቅ የቡና ማቀነባበሪያዎች አርባ ምንጭ ላይ እየተሰሩ እንዳሉ ትልልቅ ኢንዱስትሪዎች ያው እዚህ በሰፊው እየተሰሩ እንዳሉ ሰምተናል፣ እያየንም ነው። አብረንም ሆነን በተለያዩ ልማቶች እንደግፋለን። በጋራ ደግሞ በከተማው ትልቅ ዓለም አቀፍ የሆነ ስቴዲየም በህብረተሰቡ መዋጮ ምንም አይነት ነገር በሌለበት እየተሰራ ነው። ይህንንም ያው እያደረጉ እያከናወኑ ያሉ የመንግስት አመራሮችን በቅርበት ሆነ እናገዛለን። በጣም እናመሰግናቸዋለን። በጣም ቆንጆ አመሰግናለሁ። ስለዚህ የአርባ ምንጭ አለም አቀፍ ስቴዲየም ግንባታ ለአርባ ምንጭ አለም አቀፍ ስቴዲየም ግንባታ የዋለ አጭር የጽሁፍ መልእክት ኮድ አለ። ስንት ነው? ስልሳ አንድ አስራ አንድ ስለዚህ አንድ ላይ እንበል 61 11 61 11 ልካቸዋል። እናንተ? ልካናል። ልካናል። ኦኬ 61 11 61 11 ኦኬ። ብለህ ድረስ እንቀጥላለን። ኦኬ ልካቸዋል። ለለት ሂደታችን ቀረብ ያለ ከተማ እንውሰድና ብርብርን ታውቁታላችሁ አይደል? የምራብ አባያ ወይም ደሞ ብርብር ከተማ አስተዳደር። አንድ መኪና ከአርባ ምንጭ ከተማ ተነስቶ ምራብ አባያ ለመድረስ ወይም ብርብር ከተማ ለመድረስ አንድ ሰዓት ተኩል ፈጀበት። ሲመለስ ግን ዘጠና ደቂቃ ቆይቷል። ለምን ይመስላል? አይ ለምን እዚ ዘጠና ደቂቃ ማለት አንድ ሰዓት ተኩል ማለት አረ ዘጠና ደቂቃ ማለት አንድ ሰዓት ተኩል ነው። ስለዚህ ተመሳሳይ ነው ማለት ነው። ግልጽ ነው፣ ተመሳሳይ ነው። አንድ መኪና ማነሻችንን አርባ ምንጭ እናደርግና ከ ከአርባ ምንጭ ተነስቶ ብርብርን ታቁቷላቸዋል። ብርብር ከተማን ብርብር ለመድረስ አንድ ሰዓት ተኩል ፈጀበት፣ ሲመለስ ዘጠና ደቂቃ ፈጅቶበታል። ለምን እንደዛ ሆነ? ያው እኮ ነው ዘጠና ደቂቃ አንድ ሰዓት ተኩል ነው ነው። አይ ሹፌሩ ዱርዬ ነው። ወደዚህ ሲመጣ ይፈጥናል ማለት ነው። ወደዚህ ሲመጣ ይፈጥናል። ያው ነው ሰዓቱ ተመሳሳይ ነው። ጥሩ ሹፌሮች ናቸው። አይደለም አንድ አጭር ጥያቄ ልጠይቃችሁ፣ ከእናንተ ስራ ጋር የሚሄድ ነው። ከዚህ ብርብር ከተማ ያለውን እርቀት ታውቃላችሁ። አንድ ሹፌር ከአርባ ምንጭ ከተማ ተነስቶ ብርብር ለመድረስ ሲሄድ አንድ ሰዓት ተኩል ፈጀበት ሲመለስ ዘጠና ደቂቃ ፈጀበት። ለምን ይመስላል? አይ መንገድ አንዳንዴ ሊዘጋ ይችላል። በዛ በመንገድ መዘጋጋት ምክንያት ሲሄድ አንድ ሰዓት ተኩል ሲመጣ ዘጠና ደቂቃ ፈጅቶበት፣ አንተስ ምክንያት ይኖራል? እኔ ሊሆን ይችላል ብዬው እንደ ሾፌሩ ሁኔታ ና ተሽከርካሪው አግም ሊሆን ይችላል ብዬ ገምታል። ያው ነው ሲሄድ አንድ ሰዓት ተኩል ፈጅቶበታል። ሲመለስ ዘጠና ደቂቃ ፈጀ። ሁለቱም ዘጠና ደቂቃ ነው። ሁለቱም ዘጠና ደቂቃ ነው። እናንተ ተሸወዳችኋል ማለት ነው። ያው ነው ተኩል ዘጠና ደቂቃ ነው። በአንድ ተመሳሳይ ሰዓት ደርሰው መቷል ማለት ነው። አንተ አልሳትክም። እንግዲህ በዓለማችን እንግዲህ በተለይ በኢትዮጵያ የቅርሶች ጥናት ምርምር የሚባል ተቋም አለ። ይሄ ተቋም ደግሞ በዋነኝነት በኢትዮጵያ ውስጥ ያሉ ቅርሶችን ያለማል፣ ያጠናል፣ ከዛ ደግሞ ተደራሽ እንዲሆኑ ያደርጋል። ይሄ ከዚህም ጋር ተያይዞ ለተለያዩ ዓለም ሀገራት ደግሞ እንዲታወቅ በዓለም የቅርሶች መዝገብ በዩኔስኮ እንዲመዘገብ ይደረጋል። በአፍሪካ አብዛኛውን ወይም ብዙ የሚባሉ ቅርሶችን ያስመዘገበች ሀገር ማናት? ኢትዮጵያ ትመስለኛለች ትመስለኛለች። አይደለም፣ ኢትዮጵያ ኢትዮጵያ ኢትዮጵያ። ምን ያህሉ ታውቃለች? የተወሰነውን ልጥራ። እሺ፣ የጎንደር ፋሲለደስ ግንብ አለን፣ ላሊበላ አለን፣ አክሱም አለን። ከዛ ውጭ የኮንሶ ኒውዮርክ አለን፣ የጥምቀት በዓላችን አለ፣ የደመራ በዓላችን። ከዛ ውጭም አሉ፣ የተወሰኑ መጥቀስ የምንችለው እሱ ያገዘኝ የቀረኝ፣ ብዙዎቹን ጠርቷል። ለምሳሌ ሉሲ እንዲሁም ደግሞ የአፋር ርታለች። እንዲሁም መስቀል በዓል ያው ድጋሚ ቢሆንም መስቀል በዓል ያው ብዙ አሉ ብዙ አሉ። አብራ ስርዓት አለ፣ የገዳ ስርዓት አለ። ስለዚህ በቅርቡ ደግሞ የጋሞ ድቡሻ በቅርቡ ድቡሻችን ያስተዋውቀን እንግዲህ ከአን ስለዚህ የጋሞ ድቡሻ ለማስመዝገብ የጋሞ ዞን አስተዳደር አጠቃላይ ደግሞ የባህል ቱሪዝም እንዲሁም የቅርስ ጥበቃ በዘርፉ ልዩ ትኩረት እየሰሩ ይገኛሉ። እኛም እንግዲህ ወጣቶችም አባቶችም ሁሉም በዘርፉ ከዘርፉ ውጭም ያለን ባለድርሻ አካላት ነንና ይመለከተናል። የጋሞ ድቡሻ በዩኔስኮ ለማስመዝገብ በሚደረገው ጥረት ሁላችንም የበኩላችንን አስተዋጽኦ እንወጣለን። ዩኔስኮ ላይ ኢትዮጵያ ትሆናለች በያስባለው እንዴ? አ እኔም፣ ኢትዮጵያ ነች ቢሆን፣ ያው ኢዚ አንተ ሀገራችን ስለሆነች ብቻ አይደለም፣ እንደው ጥያቄውን፣ ቅርሶች አላታ ኢትዮጵያ አ ብዙ። ስለዚህ በጋሞ ዞንም ደግሞ በቅርስ ለማስ በቅርስነት ለማስመዝገብ አሁን በትኩረት እየተሰራባቸው ያሉ ነገሮች አሉ። ከዛ ውስጥ አንዱን ጥቀሱ እስቲ። ጋሞ ማስቃላ ራሱ ዮማስቃላ። ዮማስቃላ ማለት አሁን ሰሞኑን ያው ዮማስቃላን በጋሞ ባህል እና ድቡሻ ዱቡሻ ስርዓቱን ለማስመዝገብ የተካሄደበት ትልቅ ርቀት አለ። እሱን በጣም ፕሮሞት እናደርጋለን። ሁላችንም በማህበራዊ ሚዲያችን በጣም እንጠቀምበታለን። የእኛ ትልቁ ባህላችን ነው፣ መመዝገብ አለበት ብለን እናምናለን። ስለዚህ የጋሞ ዱቡሻና የወመስቀላ በዩኔስኮ ለመመዝገብ በሂደት ላይ ያሉ ናቸው ማለት ነው። ግሪክ ወይም የስልጣኔ መንበር ናት ተብሎ ብዙ ጊዜ የሚታወቀው ግሪክ ነች። ኢትዮጵያ ስ የስልጣኔ መነሻ አይደለም ደግሞ የሰው ዘር መገኛም ከመሆኑ አንጻር ያው ብዙ ቅርሶችን አስመዝግባለች። እንደ በአለም ደረጃ ባሉ የቅርስና ጥናት እንትን ላይ ብዙ ጊዜ አስመዝግባለች። ብዙ በቅርስ ደረጃ የተመዘገቡ ሀብቶች አሉ። እኔ እንግዲህ ስትሪ ተማሪ ስላልደለው አላውቀውም። እኔ ሀገሬ ነው የሚመስለኝ። አዎ ኢትዮጵያ ነው የሚመስለኝ። ብዙ ብዙ የተመዘገቡ ታሪክ ላይ ያሉ አሉ። እስከ ማቀው ድረስ እንግዲህ የኔን ሀገር ነው በቀዳሚነት ማስቀምጠው። ጥሩ። ስለዚህ እንደ ዞናችንም ደግሞ በቅርስነት የተለያዩ የሚዳሰሱ ና ማይዳሰሱ ቅርሶችን ለማስመዝገብ የጋሞ ዞንም የተለያዩ ስራዎችን እየሰራ ይገኛል። ምንን ለማስመዝገብ ነው በዋናነት የምታቁት? መስቀል በዓል የመስቀላት መስቀል በዓል አከባበርን ለማስመዝገብ ጥረት ላይ እንዳሉ እናቀ እሱ ና የመስቀላና የው መስቀላን ብላ ሌላም ብላ መስቀላን ያው ድንጉዛ በቅርስና ላይ ለማስመዝገብ ያው እንደ ተገለጸው ነው። የው መስቀላና የዱቡሻ ስርዓት መሰለኝ ዱቡሻ ስርአታችንን ለዓለም ሕዝብ ከማስተዋወቅ አኳያ በዩኔስኮ እንዲመዘገብ ጥረት እያደረጉ ያለው ይመስለኛልና ይሳካልም ብዬ ተስፋ አደርጋለሁ። ያው እንደሚታወቀው በጋሞ ዞን በርካታ ቅርሶች አሉ ግን ደግሞ ለጊዜው በትኩረት እየተሰራባቸው የሚገኙት እንዳላችሁት ዮ መስቀላና የዱቡሻ የጋሞ ዱቡሻ ስርዓትን በዩኔስኮ ለማስመዝገብ በከፍተኛ ጥረት ከፍተኛ ጥረት እየተደረገ ይገኛል በጣም አሪፍ ጥቅምት ላይ ነን ብለናል ከመለያየታችን በፊት ግን የነዋይ ደበበ ሙዚቃ ላይ የጥቅምት አበባ የጥቅምት የጥቅምት አበባ እንሻሉ አወይ። ሰው ስለነበራችሁ በጣም ከልብ እናመሰግናለን። እንዲህ ብለን እንሰናበት። እናመሰግናለን ተመልካቾች። እንግዲህ እንዳያችሁት ነበረ አስተያየት ሀሳብ ሰጪዎቻችን በተለያየ መልኩ ጥያቄዎችን እየሞከሩ እየመለሱ ከኛ ጋር ቆይታ ሲያደርጉ ነበር። እንደ ተመለከታችሁት እንግዲህ እኛ ጋር አየሩ ቀዝቀዝ ብሎ በጥቅምት አንድ አጥንት የሚለውን እስከሚያስመኝ ደርሷል። እና ለመነሻ እንዲሆነን ያው የጥቅምት ወር ላይ እንገኛለን። ይህ ያለንበት ወቅት ምን ተብሎ ይጠራል? ኢትዮጵያ እንግዲህ እንደሚታወቀው አራት የተለያዩ ወቅቶችን የምታስተናግድ ሀገር ነች እና አሁን ያለንበት ወቅት ጥቅምት ወር ላይ እንደመገኘታችን ወቅቱ ምን ይባላል የሚል ነው ወቅቱ እንደሚታወቀው እንግዲህ የመጸው ወቅት ይባላል ይህ ወቅት እንግዲህ የውሃ ሙላት የሚቀንስበት ውሃዎች የሚጠሩበት ምድር እንግዲህ ታጥባ አረንጓዴ በደንብ ደማቅ አረንጓዴ የሚለብስበት አበቦች በደንብ የሚፈኩበት ደስ ደስ የሚሉ ሁኔታዎች የሚታዩበት ጥሩ አየር የምንተነፈስበት ጥሩ ጊዜ ነው ከዚህ ጋር ተያይዞ እንግዲህ ይህ የመጸው ወቅት ከመሆኑ አንጻር ጥቅምት ወር ደግሞ በደንብ ቅዝቃዜ ያለበት ወቅት እንደሆነ ይታወቃል። ከዚህ ጋር ተያይዞ ቀደምት ኢትዮጵያውያን በጥቅምት አንድ አጥንት የሚል ተረት አላቸው እና ለምንድን ነው የሚባለው እያን እየጠየቀን ነበረ። እንግዲህ አንዳንድ መላምቶችን እንደሚናገሩት ከሆነ ይህ ወር በተለይ ጥቅምት ወር በደንብ ቀዝቃዛ የሆነ አየር የሚያስተናግድ ወቅት ሲሆን፣ አጥንት ድረስ ዘልቆ የሚገባ አይነት ቅዝቃዜ ይሰማልና ያለ መከላከል በጥቅምት አንድ አጥንት ያስፈልጋል አይነት ተረት ይተረታል፣ እና ይሄንን ሀሳብ ነበር እየዞርን ስንጠይቅ የነበረው። ከዚህ ጋር ተያይዞ መላሾች ሀሳብ አስተያየታቸውን አጋርተውናል ማለት ነው። ሌላኛው እንግዲህ እንደ ሀገርም እንደ አካባቢያችንም የተለያዩ ግዙፍ ፕሮጀክቶችን እያየን እንገኛለን። በአርባ ምንጭም ትልቅ ፕሮጀክት አለ ትልልቅ ፕሮጀክቶች አሉና የምታውቁትን ጥቀሱልን እያልን ነበረ። እንግዲህ አብዛኞቹ ሲገልጹልን እንደነበረው ግዙፉ የአርባ ምንጭ አለም አቀፍ የፊፋ እና የካፍን ስታንዳርድ በሟላ መልኩ እየተገነባ ያለው የአርባ ምንጭ ስቴዲየም ነው። እና እሱን ለመደገፍ ምን እያደረጋችሁ ነው እያለ ነበር። ደሞዝ የለቀቁ አሉ። በስልሳ አንድ አስራ አንድ አጭር የጽሁፍ መልእክት ደግሞ እያደረሱ በአንድ ብር ስቴዲየሙን እየደገፉ ያሉ አሉና ቆንጆ ሀሳብ ነበር ሲያጋሩን የነበሩት። ከዛም በተጨማሪ በአለም ላይ እንግዲህ በአለም ቅርስነት የተመዘገቡ የተለያዩ ቅርሶች አሉ። የተለያዩ ሀገራት ያላቸውን ሀብቶች በአለም ቅርስነት እያበረከቱ ይገኛሉ እና እንደ ዓለም ሀገር በተለይ ደግሞ በአፍሪካ ደረጃ ብዙ ብዙ ቅርሶችን በዩኔስኮ ያስመዘገበች ሀገር ማናት ስንል ጠይቀናል። ብዙዎች ሞክረዋል መልሰዋልም። እንግዲህ ኢትዮጵያ በዓለም ደረጃ ሰፊ በሚዳሰሱም በማይዳሰሱም ቅርሶች ዘርፍ ብዙ ቅርሶችን ያስመዘገበች ሀገር ናት። እንዲሁም በጋሞና አካባቢው ደግሞ የጋሞ ዞን አስተዳደር ከቅርብ ጊዜ ወዲህ የተለያዩ ቅርሶችን ለማስመዝገብ እንቅስቃሴ እያደረገ ይገኛል። ከዚህም ውስጥ በዋናነት የሚጠቀሱት የጋሞ ዱቡሻና የዱቡሻ ወጋ እንዲሁም ደግሞ የዮ መስቀላ ስርዓት በዩኔስኮ ለማስመዝገብ እንቅስቃሴ እየተደረጉ ይገኛሉ። ይህም ደግሞ ሁሉም ማህበረሰብ ባህሉን በመጠበቅ ስርዓቶችን በማክበር በዓለም ቅርስነት እንዲጠበቅ፣ እንዲለማ፣ እንዲደረጅ ኃላፊነቱን ሊወጣ ይገባል ማለት ነው። ሌላኛው የነበረው ጥያቄ አንድ መኪና ከዚህ ምራብ ከ40 ምንጭ ተነስቶ ምራብ አባያን ለመድረስ አንድ ሰዓት ከደቂቃ ወይም አንድ ሰዓት ተኩል ቢፈጅበት ሲመለስ ዘጠና ደቂቃ ፈጀበት ነው እንደሆነ የሚል ጥያቄ አቅርበን አዝናኝ እንዳያችሁት አዝናኝም ማስተማሪም ነበረ። ይሄ ቆም ብሎ ማሰብን የሚጠይቅ ብቻ ነው እንጂ ከባድ ጥያቄ አይደለም ነበር። እንግዲህ አንዳንድ ሰዎች መልሰውልናል። ይህ ማለት አንድ ሰዓት ተኩል ማለት ዘጠና ደቂቃ ነው። ስለዚህ ተመሳሳይ ሰዓት ነው የፈጀበት፣ ልዩነት የለውም የሚል ሀሳብ አስተያየታቸውን አጋርተውናል ማለት ነው። ተመልካቾቻችን፣ እንግዲህ ይህ አንድ አፍታ ፕሮግራም ሲዘጋጅ የተለያዩ ሀሳብ ሰጪዎች የግል ሀሳባቸውን ብቻ የሚያንጸባርቁበት የምንማማርበትና የመዝናኛ አላማን የያዘ ብቻ እንደሆነ እንዲታወቅልን እንፈልጋለን። ፕሮግራሙን አዘጋጅቼ ወደ እናንተ ሳደርስ የቆየሁት እኔ ያምላክነሽ ተረፈ ከካሜራ ባለሙያው ነብዩ ተስፋዬ ጋር እንዲሁም ደግሞ ከምስል ቅንበር ባለሙያው ፍቃዱ ገዛኸኝና በአርቴዎት ስራው ሲሳይ ማሞ አብሮን ነበር። ሳምንት በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ።